የጉምሩክ ኮሚሽን በ2017 በጀት ዓመትና በ2018 የመጀመሪያ ሩብ ዓመት አፈጻጸም ከእቅድ በላይ እንዲመዘገብ ላስቻሉ የዋናው መስሪያ ቤት አመራሮችና ሰራተኞች የእውቅና ፕሮግራም አካሄደ። በእውቅናና ምስጋና መድረኩ የተገኙት የገቢዎች ሚኒስትር አይነ ዓለም ንጉሴ ወቅቱ የተሰጠንን ሀገራዊ ኃላፊነት በብቃት በመወጣት ሀገራችን የጣለችብንን ኃላፊነት እየተወጣን የምንገኝበት እንዲሁም ትልልቅ ሀገራዊ ፕሮጀክቶች በገቢው ዘርፍ የጎላ ሚና ይፋ እየሆኑ ባለበት ወቅት ይህ እውቅና በመሰጠቱ ለዘርፉ ሰራተኞች ትልቅ ትርጉም አለው ሲሉ ተናግረዋል። ሚኒስትሯ የተሰጠንን እቅድ ከማሳካት ባለፈ ሀገራዊ የማደግ ፍላጎትን የሚመጥን ስራ ለመስራት ጥረት ማድረግ ይገባልን ብለዋል። በመድረኩ የጉምሩክ ኮሚሽን ዋናው መስሪያ ቤት የሚገኙና የላቃ አፈጻጸም ያስመዘገቡ የስራ ክፍሎች ሽልማትና እውቅና ተሰጥቷቸዋል። በምስጋናና እውቅና ፕሮግራሙ ላይ በገቢዎች ሚኒስቴር ሚኒስትር ደኤታዎች፣ የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታንጨምሮ ምክትል ኮሚሽነሮች፣ አባገዳዎችና ሀደ ስንቄዎች፣ የገቢዎች ሚኒስቴር የዋናው መስሪያ ቤት ሀላፊዎችና ጥሪ የተደረገላቸው እንግዶች ታድመውበታል። የገቢዎች ሚኒስቴር ዋናው መስሪያ ቤት ሰራተኞች የኢፌዴሪ መከላከያ ቀንን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል አከበሩ። መርሃ ግብሩ በኢትዮጵያ ህዝቦች ብሔራዊ ህዝብ መዝሙር የተጀመረ ሲሆን የሚኒስትር ጽህፈት ቤት ኃላፊ ፍቃዱ ታደሰ የኢትዮጵያን ነጻነት ካስከበሩት ታሪካዊ ድሎች አንስቶ በመላ አፍሪካ ለሰንደቅ ዓላማችን ክብር ያጎናጸፈው የመከላከያ ሰራዊታችን ነው ሲሉ የዕለቱን መልእክት አስተላልፈዋል። ኃላፊው ጨምረውም ሰራዊታችን የሀገራችንን ሉዓላዊነት እንዲከበር ጉልህ ሚና ያለው ነው ብለው የገቢዎች ሚኒስቴር ሰራተኞችም በኢኮኖሚ ግንባ የሐዋርያ ሀገር ሉዓላዊነት ለማረጋገጥ በትኩረት መስራት እንደሚገባቸውና ይህንኑ ኃላፊነታቸውን በአግባቡ እንዲወጡም ጠይቀዋል። በመርሃ ግብሩ ላይ የሚኒስቴር መስሪያ ቤቱ የዘርፍ የጽህፈት ቤት ኃላፊዎች፣ ዳይሬክተሮች፣ አማካሪዎች፣ ሰራተኞች እንዲሁም የፌዴራል ፖሊስ አባላት ተገኝተዋል። የጉምሩክ ኮሚሽን የ2018 በጀት ዓመት የመጀመሪያ ሶስት ወራት እቅድ አፈጻጸም ግምገማ አካሄደ። የግምገማ መድረኩን በንግግር ያስጀመሩት የጉምሩክ ኮሚሽነር ደበሌ ቃበታ ኮሚሽኑ ባለፉት ሶስት ወራት 147.55 ቢሊዮን ብር ለመሰብሰብ አቅዶ 165.69 ቢሊዮን ብር ወይም የእቅዱን 112.29 በመቶ መሰብሰቡን አስረድተዋል። በሩብ ዓመቱ የተገኘው ውጤት እጅግ የሚበረታታና ተጠናክሮ መቀጠል ያለበት መሆኑንም ተናግሯል። በሶስት ወራት የተመዘገበው የእቅድ አፈጻጸም በሀገር ደረጃ ጉዳዮች የተያዘውን እቅድ ማሳካት እንደሚቻል የሚያመላክት ውጤት መሆኑን ጨምሮ የተናገሩት ኮሚሽነሩ የግምገማ መድረኩ ማሰራሮችን በመፈተሽና ችግሮቹን ለይቶ የመፍትሄ አቅጣጫ በማስቀመጥ ተቋሙ ከእቅድ በላይ የመፈጸም አቅሙን እንደሚያስቀጥል ያላቸውን እምነት ገልጸዋል። ለዚህም የተቋሙ ኃላፊዎችና ሰራተኞች የተጣለባቸውን ሀገራዊ ኃላፊነት ከግንዛቤ በማስገባትና በጠንካራ የስራ ዲሲፕሊን በመስራት የተቋሙን እቅድ ማሳካት እንደሚጠበቅባቸው አሳስበዋል። የጉምሩክ ኮሚሽን የስትራቴጂክ ፕላንና በጀት አስተዳደር ዳይሬክተር አዲስ ሳዲፌራ በግምገማ መድረኩ ላይ የመነሻ ጽሁፍ ያቀረቡ ሲሆን የሩብ አመቱ የእቅድ አፈጻጸም ከባለፈው በጀት አመት ተመሳሳይ ወቅት አፈጻጸም ጋር ሲነጻጸር 77.15 ቢሊየን ብር ብልጫ ያለው መሆኑን አስረድተዋል። በማንኛውም ሁኔታ ውስጥ የተቋቋመ መንግስት ያለው ሀገር ሁሉ ህግ ያስፈልገዋል። ህግ ለሁሉም ነገር ገደብና መስመር ያበጃል። ለህግ ተገዢ የሆኑ ዜጎችም ሰላማዊና የተረጋጋ ህይወት የሚመሩ ናቸው። ዘርፉ ይለያይ እንጂ በሁሉም መንግስታዊ ተቋም ውስጥ ህግ የአሰራርና አመራር ሁሉ መሰረት ነው። ለህግ ተገዢ የሆነ ተቋምም ውጤታማና ስራው ያማረ ስለመሆኑ አያጠያይቅም። በተለይም የሀገርን ወጪ በሀገር ገቢ ለመሸፈን የሚተጋ ተቋም ህግና ስርዓትን መሰረት አድርጎ መስራቱ የሀገር ዋልታነቱ እርግጥም ይሆናል። የገቢዎች ሚኒስቴር በዚህ ረገድ ህግና ህግን ብቻ መሰረት አድርገው በመስራት ለሀገር አለኝታ ከሆኑ ተቋማት መካከል መመደቡ ለጠንካራ ሀገር መንግስት ግንባታ ያለው ፋይዳን የላቅ ያደርገዋል። በተለይም በእያንዳንዱ ቅርንጫፎቹ በተዋቀሩ የህግ ተገዥነት ዘርፍ ስራዎቹ የህግ ማስከበርና አክብሮ የመስራት ሂደቶቹ ምን ያህል ለጉዳዩ ቦታ እንደተሰጠው እንደ ማሳያ ተደርጎ ይታያል። በጥቅል ስናየው የተለያዩ መመሪያዎች፣ መርሆች እንደዚሁም ህጎችን መታዘዝ መስማማት ሲሆን ይህንንም ደግሞ ለወጡለት አላማ ተረፍቶ ደግሞ ተፈጻሚ እንዲሆኑ ማድረግ ማለት ነው። ወደዚህኛው ስንመጣ እንግዲህ ይሄ በጠቅል ነው። ማንኛውም በግለሰብ ደረጃም ሊሆን ይችላል፣ በድርጅትም ሊሆን ይችላል። ሀገሪቱ ላይ ያለውን ህግ መገዛት መስማማት ሲሆን ህግ ተገዥነት ወደኛ መስሪያ ቤት ደግሞ ስንመጣ የታክስ ህግ ተገዥነት ማለት ደግሞ ምን ማለት ነው ብለን ማየት አስፈላጊ ነው የሚሆነው። ይሄንን ስንመለከት መንግስታት የታክስ ህግን መንግስታት የግብር ለመሰብሰብ የተለያዩ የታክስ ህጎችን፣ መመሪያዎችን፣ ደንቦችን እንደዚሁም መሮዎች አሉ፣ መለኪያዎች አሉ። እነዚህ ነገሮች በፈቃደኝነት በፈቃደኝነት ግብር ከፋዎች አውቆ ለዚህ ግዴታ በተፈለገው ጊዜና በተፈለገው መንገድ ተገዢ ሆኖ እንዲወጡ ይፈለጋል ማለት ነው። በዚህ አንጻር ስናይ በዚህ ተቃራኒ ደግሞ ለህግ ተገዢ ያልሆኑ ግብር ከፋዎች ደግሞ አሉ። እነዚህ ደግሞ የግብርና የቀረጥን ግዴታቸውን በአግባቡ እና በተገቢው መንገድ አለመወጣት ነው የሚሆነው ማለት ነው። በአጠቃላይ ሲታይ ህግ ተገዥነት ማለት የተለያዩ ህጎች አሉ፣ ደንብ፣ መመሪያዎች አሉ። ለነዚህ መገዛት እንዲሁም ደግሞ እነዚህ ለወጡለት ዓላማ ተፈፃሚነት እንዲኖራቸው ማድረግ ነው። ወደ እኛ ተቋም ስንመጣ ህግ ተገዥነት ወይ ደግሞ የታክስ ህግ ተገዥነት መንግስታት የሚያወጡት የግብር አዋጆች፣ ደንቦች፣ መመሪያዎች አሉ ለነዚህ በፍቃደኝነት በማክበር የግብርና የቀረጥ ግዴታዎችን በአግባቡ ማወጣት ብሎ መውሰድ ይቻላል። ህግ ተገዥነት ማለት እንደ አጠቃላይ እንደሚወጡ መመሪያዎችን ደንቦችን፣ አሰራር ስርዓቶችን ሳይንጠባጠቡ ሳይንጠባጠቡ መተግበር ማለት ነው። ህግ ተገዥ ሊያብል መሆኑ ለህግ ማለት ነው። ስለዚህ እኛም ሆንን ግብር ከፋዮች ህግ ተገዢ እንድንሆኑ የታክስ ህግ ተገዥነት ማለት እኛ ስራ አስፈጻሚዎች ነን የታክሱን ስራ አስፈጻሚዎች ነን። ስለዚህ የምናስፈጽመው ደግሞ ህጉን ነው። አዋጅ አለ፣ ከአዋጅ ቀጥሎ ደንብ አለ፣ ከደንብ ቀጥሎ መመሪያዎች አሉ፣ ከዛ ሰርኩላሮች አሉ። እነሱን ለግብር ከፋዩ ተደራሽ በማድረግ የታክስ ህግ ተገዥነት እንዲያድግ ማድረግ ነው ማለት ነው። እና ግብር ከፋዩ ለታክስ ታክስ ህግ ተገዥነት ተገቢውን ምላሽ ለመስጠት ማለት ነው። መንግስት ገቢን ለመሰብሰብ አዋጅ ያወጣል፣ ደንብ፣ መመሪያ፣ እነዚህ መመሪያዎች ይወጣሉ። እነዚህ የወጡት መመሪያዎች እንግዲህ አንተ አክተፋይ ከመመዝገብ ጀምሮ ያው መጀመሪያ ይመዘገባል፣ ከዛ ማሳወቅ፣ ሪፖርት ማድረግ፣ መክፈል፣ እነዚህ ሂደቶች አጠቃላይ ያው እነዚህ ግዴታዎችን መወጣት እንዳለበት እና ግዴታውን ስወጣ ደግሞ መብቱ መጠየቅ እንዳለበት በተለያየ መንገድ እናስተምራቸዋለን፣ ግብር ክፋዮችን እንግዲህ ከ2013 ጀምሮ ነው በፌዴራል ደረጃ ለታክስ ክፋዮች ትምህርትና መረጃ እየሰጠን ያለነው እያስተማርን ያለነው የምል ነገር ማለት ነው። ገቢዎች ሚኒስቴር እንደ ተቋም ግብር ከፋዮች ለሕግ ተገዢ ሆነው በእያንዳንዱ እንቅስቃሴያቸው ውስጥ ታሳቢ ሊያደርጓቸው የሚገቡ ጉዳዮችን ቀድሞ በማስተማር እንዲሁም ተቀራርቦ በመስራት ላይ ይገኛል። የግብር ከፋዮች የሕግ ተገዥነት ደረጃ በሚፈለገው ልክ እየጨመረ እንዲመጣም ጥረት በማድረግ ላይ መሆኑን በተለያዩ ዝግጅቶቻችን ዳሰናል። ከታዳጊዎች ጀምሮ መጪውን ትውልድ ታሳቢ በማድረግ እስከ ከፍተኛ ግብር ከፋዮች ድረስ በርካታ የአቅም ማጎልበቻ ስራዎችን ይከውናል። ሕግ ተገዥነትን ለማሻሻል እንግዲህ ለታክስ ህግ ተገዢ መሆን አለበት። እንግዲህ ተገ ሲሆኑ ሲሆን መጥተው ይመዘገባል። እንግዲህ ንግድ ለመጀመር መቶ ላይ ታክስ ፋይነት ሲመዘገብ ቀጥታ እኛ ጋር ትምህርት ክፍል ይመጣል። የተወሰነ ማብራሪያ እንሰጣለን። እዛ ላይ ልክ ሲመዘገብ ምንድን ነው ግዴታው የምለውን እንደ ገጽ ለገጽ ወይም አንድ ለአንድ ውጭ አድርገን ይሄን ይሄን ግዴታ መወጣት አለብህ ብለን እናስተምረዋለን። ለምሳሌ ወጪዎች በሚኖሩበት ጊዜ እነዚህ ወጪዎች ዊዝ ሆልድ ማድረግ አለበት ወይም ከምትከፍለው ክፍያ ላይ በምጣኔ መሰረት ሆልድ አድርገ በየወሩ ማሳወቅ እንዳለበት እና እነዚህ ልክ ስራው ሲጀምር ማወቅ ያለበት ነገር እናስተምራቸዋለን። ከዛ በኋላ ወደ ንግድ ንግድ ፍቃድ አውጥቶ ወደ ስራ ሲገባ መደበኛ ስልጠና እንሰጣለን። በስራ ቤቱ ሪፎርም እያደረገበት ሁኔታ ያለ አለ እሱም ደግሞ ዲጂታል የሆነ ኤሌክትሮኒክስ በመጠቀም ግብር በመሰብሰብ ቀልጣፋ እና ፍትሃዊ የሆነ አገልግሎት እየሰጠበት ሁኔታ አለ። ኢፔመንት ማለት ይቻላል፣ ኢፋይሊንግ ማለት ይቻላል። ደረሰኝም ደግሞ አሁን ወደ ኤሌክትሮኒክስ ኢንቮይስ የመጣበት ሁኔታ አለ። እነዚህ ነገሮች ቴክኖሎጂ ዘመን አመጣሽ ቴክኖሎጂን በመጠቀም ግብር ከፋዮቻችን ሳይንገላቱ ቤታቸው ሆነው ግብራቸውን የሚያሳውቁበት ሁኔታ እና ህግ ተገኝነቱን በዛው ከፍ የሚልበት ሁኔታ አለ አለ። በሌላ በኩል ደግሞ የተሻለ ህግ ተገዥነት ያላቸው ጥናት በማድረግ በማወዳደር እውቅና እየሰጡ ህግ ተገዥ ያኑ ግብር ከፋዎች ላይ ደግሞ ተጽዕኖ እንዲታደር የማድረግ ስራም እየተሰራ ነው። ያለው የህግ ባህሪያትን ደግሞ ብናይ ጥሩ ነው ብዬ አስባለሁ። እነዚህ የህግ ተገዥነት ባህሪያቶች አሁን እኛ ግብር ከፋዎችን በአራት ደረጃ ለይተን እናያለን ማለት ነው። አንደኛ ላይ ለህግ ተገዢ የሆኑ ግብር ከፋዎች አሉ። ለነዚህ ምን አይነት ስትራቴጂ ነው የምንጠቀመው? አንደኛ እነዚህን ሰዎች እውቅና መስጠት መሸለም ማበረታታት አገልግሎትን ቀልጣፋ ማድረግ፣ ይሄን እንደ ተቋምም ዘንድሮ እናንተም እንዳያችሁ ሰባተኛ ዙር ላይ እንደ ቅርንጫፍ ጽህፈት ቤት 15 ግብር ከፋዮች አሸልመናል። አንድ ወርቅና 14 ብር ነው። እንደዚሁም ደግሞ በቅርንጫፍ ደረጃ ደግሞ ሽልማት አለው ማለት ነው፣ የሽልማት ደረጃዎች ሁለት እርከን ነው። በተቋምና በቅርንጫፍ በቅርንጫፍ ወደ መቶ ስድስት ግብር ከፋዮች ቀጣይ እውቅና የሚሰጣቸው አሉ ማለት ነው። እነዚህ ምንድን ነው? ለሕግ ተገዢ ስለሆኑ በወቅቱ የሚፈለግባቸውን ግዴታና መብታቸውን ስለተወጡ ማለት ነው። አሁን ቅርንጫፍ ተፈት ወይ ታክስፔሪ ኢዱኬሽን በየጊዜው ነው የሚሰጠው። የተለያዩ ጥናቶች እናጠናለን። በእኛ አንደኛ ክፍል ለምሳሌ ያን ጥናቶች ለትምህርት ክፍል ተደራሽ አድርገን ትብርት እንዲያገኙ እናረጋ ዋናው ግን ፒላሩ ታክስፔየር ኤዱኬሽን እንሰጣለን። ማስተማር ህጎቻችን ላይ፣ ደንቦቻችን ላይ ወቅቱን የጠበቀ የሚወጡ አዋጆች ደንቦች ካሉ እነሱን ትምህርት እየሰጠን የግብር የመክፈል ግብር ከፋይ የመክፈል ግዴታቸው እያደገ ከቅጣት እንዲድኑ ከማንኛውም ቅጣት ማለት ነው እና ወለድ እንዲጥኑ ተከታታይ ትምህርት እንሰጣለን ማለት ነው። በዛ ነው እንትን የምንለው። እያገዝናቸው ያለ ነው ቀርበን ማለት ነው። ለምን ቢባል የአንድ ዓላማ እኩል ባደረቦች ነን። የታክስ ፔሩ የእውቀት ደረጃ ከፍ ባለ ቁጥር ግብር መክፈል እና የእኛም አድሚኒስትሬሽን ኮስታችን ይቀንሳል እና ገቢውም በቀላሉ መክፈል ይችላሉ ማለት ነው። ከሰሞኑ በአገር አቀፍ ደረጃ ተሸላሚ የሆኑ ግብር ከፋዮችን ጨምሮ በብዙ ሺህ የሚቆጠሩ ታማኝ ግብር ከፋዮች እውቅናና ሽልማት ተበርክቶላቸዋል። ይህም ቀጣይነት ባለው መልኩ ለህግና ለመመሪያዎች ታዛዥ የሆኑ ግብር ከፋዮችን ለማፍራት የሚደረገው ጥረት አካል ነው። ከ12 በላይ መስፈርቶችን አሟልተው የተገኙ ግብር ከፋዮች ለዚህ ክብር እንደበቁ ይነገራል። መስፈርቶቹ የህግ ተገዥነትን ከማሻሻል አኳያ ያላቸው ሚና የሚታወቅ ቢሆንም ይዘቶቹ ትኩረታቸው ምን ላይ ነው ስንል ጠይቀናል። የህግ ተገዥነት መስፈርት አሉት መለኪያዎች ማለት አስራ ሁለት ናቸው። የተወሰኑት ለምሳሌ የሬጅስትሬሽን ያለው ነው፣ የፋይሊንግ ኦዲት ዲፈረንስ፣ የዕዳ ኦዲት ዲፈረንስ። ማለት የኦዲት ዲፈረንስ ለምሳሌ እኛ የምንከተለው ህግ ሰልፍ አሰስመንት ነው ብለናል። ሰልፍ አሰስመንት አድርጎ የከፈለ ግብር ከፋይና ኦዲት ያደረገ በኦዲት ወቅት ያመጣው ማች ካደረገ ይሄ የህግ ተገዥነቱ ከፍተኛ ነው ማለት ነው። ልዩነት ከሌለው ማለት ነው። ኦዲት ዲፈረንስ አለ፣ ሪቨንት ዲፈረንስ አለ፣ ከደረሰኝ ጋር ህገ ወጥ ደረሰኝ። 12 ናቸው አጠቃላይ መለኪያዎቻችን ማለት ነው። እነሱን መሰረት አድርገን እንሰራለን። የህግ ተገዥነት ናቸው ማለት ነው። በእነሱ ከፍተኛ ውጤት ያመጣው ማለት ነው፣ ክብደት ይሰጠዋል። እነዚህ 12 መለኪያዎች አሉ እና የክፍያ ፔመንት ሞዳሊቲውም ክፍያው የተሰራው ከፍተኛ የግብር ተገዥነት ያመጣው ወደ ሽልማት ነው። የግብር ከፋይ መረጃ ነው። መረጃቸውን አሟልቶ መገኘት አለባቸው። ኢንክሉዲንግ ኢሜል፣ ባንክ ስቴትመንት፣ ባንክ አካውንት የምንላቸውን ነገሮች አሟልቶ ሲገኙ ለእነዚህ የሚሰጥ ነጥብ አለ ማለት ነው። ሁለተኛ ደግሞ የአሰስመንት ልዩነቶች ይታያሉ። አንድ ግብር ከፋይ እኛ ጋ በራሱ አሳውቆ በአሰስመንት በኦዲት ምንድን ነው የተገኘው ልዩነት? የቅጣት ታሪክ ይታያል ማለት ነው። እንደዚሁም ደግሞ የተመላሽ ስርዓታቸው እንዴት ነው ሲጠቀሙ የነበሩት የሚሉት ነገሮች ይታያሉ። እንደዚሁም ከታክስ ማጭበርበር ጋር ደግሞ የተያያዙ አሉ። ቅድም እንዳነሳውል ከሐሰተኛ ደረሰኝ ጋር ተያይዞ፣ ከሐሰተኛ ማንነት ጋር ተያይዞ ግብር ከፋዮች ጋር ያላቸው ፕሮፋይል ምን ይመስላል፣ እንደዚሁም የእቃ ወጪና ገቢ ላይ የስጋት ደረጃቸው ምንድን ነው። ጉምሩክ ላይ እነዚህ ነገሮች ይታያሉ። በፍርድ ቤት በአቃቤ ሕግ ያላቸው ኬዞች የእዳ አከፋፈል ሁኔታቸው ይታያሉ። እነዚህ ወደ 12 ክራቴሪያዎች አሉት ማለት ነው። በጊዜው ነው የሚያሳውቀው ዘግይቶ ነው የሚያሳውቀው ሙሉ በሙሉ አያሳውቅም የሚለውን የሚታይበት ሁኔታ አለ። ሌላ ደግሞ የመረጃው የመዝገባ ምዝገባ ላይ ያለው ወደ ታክስ እራሱ ሲገባ ምዝገባ ላይ ያለው አድራሻው መትክክለኛ መንገድ ተመግባለ ወይ፣ ባንክ አካውንት አለው ወይ፣ ሌሎች መረጃዎች ማስፈልጉት መረጃዎች አላቸው ነገር እናያለ። የኦዲት ልዩነትን የሚታይበት ነው ግብር ከፋው ራሱ ያቀርበ ያለ፣ እኛ ደግሞ በራሳችን ፋርዘር ሄደን። ለምን ግብር ከፋው ሲያቀርብ በራሱ ፍቃድ ስለሆነ ነው፣ ፍቃድነት ላይ የተመሰረተ ግብር አሰራር ስለሆነ እና እና ስናገኝና፣ እነሱ ያቀረቡት እኛ ያገኘ ነው መሀል ያለው ኦዲት ግኝት ልዩነቱ ምን አይል ነው የሚሉን ማየት ይቻላል። የአስቴ ስምንቱ ደግሞ የታክስ አወሳሰብ የሚወሰኑ ልዩነቱ ምን ይመስላል፣ በጉምሩ በኩል ሲገባ ግኝት ተገኝቶበታል ወይ ፍተሻ ላይ ያልተፈቀደ ለዚቃ አስገብተዋል አላስገባ የሚሉ እነዚህ ነገሮች ይታያሉ። ሀገር ከልጆቿ የምትጠይቀውን ለማድረግ በተገቢው ልክ ከሰራነው ላይ የሚጠበቅብንን ድርሻ ማበርከት ይገባናል፣ የሚል መልእክቱን ዘወትር የሚነግረን የገቢዎች ሚኒስቴር ከግብር ከፋይ የሚጠበቀው ኃላፊነት ወሳኝ ነው ይላል። በተገኘንበት የሚኒስቴር መስሪያ ቤቱ ቅርንጫፍ ምስራቅ አዲስ አበባ አነስተኛ ግብር ከፋዮች የምንሰጠው አገልግሎት እየዘመነ ነው እና ግብር ከፋዮች ቢያውቅልን ያሉትን የስራ ኃላፊዎቹ እንዲያብራርተውልናል። ግብር ከፋዮች ስራ ከመጀመራቸው በፊት ስልጥና ቢሳተፉ ምክንያቱም እኛ ጋር ያለው እንግዲህ ያው ሀገሪቱ የምታወጣቸው ህጎች አሉ። ከነዚህ ህጎች አንዱ ታክስን ለመሰብሰብ መንግስት የሚያወጣው ህግ ይሄን ተገዢ ለመሆን ስልጠና ብሳተፍ እና ይሄን ተጠቃሚ መሆን ምክንያቱም ከፍተኛ የታክስ ህግ ተገዢ ያለው ሰው ከፍተኛ ገቢ ነው ያለው፣ ዝቅተኛ የታክስ ህግ ተገዢ ያለው ሰው ልክ እንደዚሁ ዝቅተኛ ገቢ ነው ኖረው እና ስለዚህ ከፍተኛ የታክስ ህግ ተገዢ ለመሆን ህጉን መመሪያው፣ ደንብ፣ አዋጁን በደንብ ማወቅ መማር አለበት። እኛ ጋር እየተሰጠ ያለው ስልጠና ነጻ ስለሆነ በየትኛው ተቋም ላይ መጥተው ስልጠና ቢሳተፉ አንድ ለአንድም ይቻላል፣ በፌስቡክም ይቻላል፣ በቴሌግራም ይቻላል። በዩቱብም ስልጠና እየሰጠ ያለን እንደ ምስራቅ እንደኛ ተቋም ወደ 160 አካባቢ ዩቱብ ስልጠና ወደ 160 አካባቢ ዩቱብ እዚህ መምጣት ሳስፈልግ ራሱ ይሄ ዩቱብ ብቻ ሙሉ ቢከታተሉ ሙሉ የታክሲ እውቀት ያገኛሉ ብዬ አስባለሁ። እንደ ምክረ ሀሳብ አንደኛው ያው ተቀራረሉት መስራት እንደምክር ሀሳብ ሀሳብ የምሰጠው የአንድ ዓላማ እኩል ባልደረቦች ስለሆነ ያሉትን ችግሮች ተቀራርበን መስራት ነው። ያለ ገቢ ደግሞ አገር ስለማጣር ግብራቸውም በወቅቱ እንዲከፍሉ ነው። ያሉባቸውን ችግሮች ደግሞ ተቀራርበን እየፈታን እንድንሄድ ነው ዋና እኔ የማስተላልፈው ማለት ነው። ለምን ያለ ገቢ ያው አገራት ስለዚህ ገቢ ደግሞ ባክቦን ስለዚህ ግብራቸውም በወቅቱ አሁን ለምሳሌ ጥቅምት ወር ነው። ይህ የምንጠብቀው ገቢ ከፍተኛ ነው። ስለዚህ አሁን በዚህ አጋጣሚ አስተላልፈው ግብራቸውን በወቅቱ እንዲያሳወቁ ነው። ካላስፈላጊ ቅጣትና ወለድ ለመዳን ማለት ነው፣ መጨናነቅ ግብራቸውን በወቅቱ ቢያስተላለፉ የሚል እንደ ስራ ሂደት መልእክቴን አስተላልፉ። ግብር ከፋዮች ለኦዲት ሲጠሩ ትክክለኛ ማስረጃ፣ ትክክለኛ የድርጅታቸውን የሚያስረዳ ተወካይ አለመላክ ጉዳዮች አሉ። ውሳኔዎች ከወጡ በኋላ ሰነዳለኝ ብሎ የማቅረብ ሁኔታዎች፣ እንደዚሁም ደግሞ ብዙ ጊዜ ባለቤቶች ያለመቅረብ፣ ወደዚህ ተወካይ የመላክ ጉዳይ፣ አስፈጻሚ የመላክ ሁኔታዎች አሉ እና በዛ መሀል በሚፈጠረው የኢንፎርሜሽን ጋፕ ግብር ከፋዮች ላይም አላስፈላጊ ወለድ መቀጫን ጨምሮ እንዳይወጣ በአካል ቢመጡ ብለን እንመክራለን። በተጨማሪም ደግሞ ቅድም አንስቼዋለሁ። የትምህርቱ እንዳለ ሆኖ ቅሬታ ላይ ደግሞ ሰነዶችን የማቅረብ ሁኔታዎች አሉ ማለት ነው። ያ ማለት ምን ማለት ነው? ጊዜያችንንም ነው የሚገለው ማለት ነው። የሁለታችንንም ጊዜ ስለሚገል ቢያንስ አቲትዩዱን ማስተካከል ያስፈልጋል። አገልግሎት አሰጣጥ ላይ መልካም አስተዳደር ላይ ደግሞ ችግር ሲገጥማቸው እዛው ባለሙያ ጋር የመገታት ሁኔታዎች አሉ። ለዚህ በየደረጃው የሚሰማ አመራር ስላለ በየደረጃው ላለው አመራር ችግሮችን ከስር ከስር መፍታትም ስለምንችል ቀርበው ችግሮቻቸውን ቢነግሩን እኛም ለመፍታት ዝግጁ ነን። በሀገር ደረጃ ተደርማጭ እንድንሆን ተቀባይነት እንድኖረን ያደርገናል። ለምን በዚህ በኩል አገሪቷ እያደገች በዚህ በኩል ደግሞ ግብር በተሻለ መልኩ የማይሰበሰብ ከሆነ እድገቱ እና የሚሰበሰቡ ታክስ የማይገናኝ ከሆነ ታክስ ቱ ጂዲፒ ሬሽዮ አነስተኛ ከሆነ በዓለም አቀፍ ደረጃም ተቀባይነት ላይ ሊሆን ይችላል። ስለዚህ ባደገ ቁጥር አገሪቷ እያደገች በዛው ልክ ደግሞ ገቢ ደግሞ ከሀገር ውስጥ የሚሰበሰቡ ገቢ ከጨመረ ተቀባይነት እንደሆነ ያደርገናል ነው። ስለዚህ ለማህበረሰቡ፣ ለሁላችንም፣ ለሀገርም፣ ለትውልድ ለሚቀጥለው ትውልድ በጣም የሚጠቅም ስለሆነ ይህንን ብናደርግና በጋራ ብንሰራ አሁን መስራት እየሰራን ነው ያለነው በተሻለ መልኩ ደግሞ ከዚህ በላይ መሰራበት ሁኔታ ቢፈጠር። ሕግ በምድር ሁሉ የበላይ ዳኛ ነውና ሕግን አክብሮና አስከብሮ መስራት የዜጎች ኃላፊነት ነው። የገቢዎች ሚኒስቴር እንደሚለው ባልተገቡ የንግድ እንቅስቃሴዎች ካለመሳተፍ ጀምሮ የሀገርን ገቢ በሀቀኝነት እስከ መክፈል ድረስ በሚደርስ ፍቅር ኢትዮጵያን ማጽናት የሁሉም ዜጋ ኃላፊነት ነው። በምን ያህል መጠን ነው ኢትዮጵያ ውስጥ መጥቶ ሰራተኞቹን ልኮ ሲሰራ ቋሚ ነው የሚባለውን 183 ቀን የሚል ነበር የተቀመጠው። አሁን ግን የቴክኖሎጂው እየተራቀቀ መሄድ አንዳንድ ስራዎችን በአጭር ጊዜ ውስጥ አጠናቀው ኩባንያዎች ከ183 ቀን በታች ስራቸውን አጠናቀው ምንም ግብር ሳይከፍሉ ከዚህ ሊሄዱ ይሄ ደግሞ ተገቢ አይደለም። የኢትዮጵያን መንግስት አገልግሎቶች ተጠቅመው ትርፍ አግኝተው ነገር ግን ግብር ሳይከፍሉ እንዲሄዱ ማድረግ ፌር ስላልሆነ፣ ስለዚህ በቋሚነት የሚሰራ ድርጅት የሚለውን ትርጉም ለማጥበብ ሞክረናል። በቋሚነት የሚሰራ ድርጅት አንደኛ ቀኑ 183 ቀን ሰራተኞቹ፣ የዛ ድርጅት ሰራተኞች። ብዙ ጊዜ እነኚህ ሰራተኞች የሚመጡት እንዴት ነው? ኢትዮጵያ ውስጥ ለምሳሌ አንድ ጨረታ ይወጣል። የመንገድ ግንባታ ሊሆን ይችላል፣ ወይም ደግሞ የኮንሰልታንሲም ስራ ሊሆን ይችላል፣ ሌሎችም አገልግሎቶች ሊሆኑ ይችላል። ያጨረታ ሲወጣ ያሸንፍና ይመጣል እዚህ ያንን መንገድ ለመስራት ኢትዮጵያ ውስጥ ነዋሪ አይደለም ኢትዮጵያ ውስጥ የተቋቋመ ድርጅት አይደለም ግን እዚህ የፕሮጀክት ጽህፈት ቤት ያቋቁመና ያንን መንገድ ሰርቶ ሲጨርስ ተመልሶ ወደ ሀገሩ ይሄዳል ወይም አንድ የተወሰነ ኩባንያ ውጭ ሀገር ያለ ኩባንያ ኢትዮጵያ ውስጥ ቅርንጫፍ ያቋቁማል የተቋቋመው ውጭ ነው ስለዚህ ነዋሪነቱ ውጭ ሀገር ነው ነገር ግን እዚህ ቅርንጫፍ አቋቁሞ በቅርንጫፉ አማካኝነት ይሠራል። እዚህ ያለው ቅርንጫፍ የሕግ ሰውነት የለውም፣ የሚሰራው በውጭ ባለው ኩባንያ የሕግ ሰውነት ነው። ስለዚህ እነኚህ በቋሚነት የሚሰራ ድርጅት ይባላሉ። እንግዲህ ትልቁ አሁን በዓለማችን ያለው ችግር እነዚህ አይነት ኩባንያዎች እዚህ በቋሚነት የሚሰራ ድርጅት በሚለው ትርጉም ውስጥ የተሸፈኑ ኩባንያዎች ታክስ ሳይከፍሉ ለመሄድ ነው ጥረት የሚያደርጉት። ግንባታም ይሠራሉ በተለያዩ ዘርፎች እዚህ ሀገር መጥተው ይሰራሉ። እነኚህ ኢንቨስትመንት አይደለም፣ ለእነኚህ እኛ የገበያ እድል ነው የምንፈጥርላቸው። እዚህ መጥተው ግንባታ ሰርተው አንድ የኮንስትራክሽን ስራ ሰርተው ተመልሰው ነው የሚሄዱት። እዚህ የሚተዉት ሀብት የሚፈጥሩት ነገር በዛች ስራውን በሚያከናውኑበት ጊዜ ውስጥ የስራ እድል ሊፈጥሩ ይችላሉ። አንዳንድ ኢኮኖሚው ላይ ቫሊው አድ ያደርጉ የሚችሉት ነገር ይኖራል። ነገር ግን እዚህ የኢንቨስትመንት ወይም ዘላቂነት ያለው ኢንቨስትመንት ነገር የላቸውም። ስለዚህ እነኝህን ሁለተኛው ካታጎሪ ውስጥ ከትተናል። በቋሚነት የሚሰራ ድርጅት ብለን ዲፊኒሽን ውስጥ አስቀምጠናል። ለምሳሌ ግንባታ ከሆነ አንድ የውጭ ሀገር ኩባንያ ኢትዮጵያ ውስጥ መጥቶ የሚሰራው የግንባታ ስራ ከዘጠና ቀናት በላይ የሚፈጅ ከሆነ ኢትዮጵያ ውስጥ በቋሚነት የሚሰራ ድርጅት እንደሆነ ተቆጥሮ ኢትዮጵያ ውስጥ ለታክስ መመዝገብ አለበት እንደ ተጨማሪ እሴት ታክስ መመዝገብ አለበት እና ግብርም፣ የሂሳብ መዝገብ ይዞ ግብር ለታክሱ ባለስልጣን መክፈል አለበት ነው። ሌላው ሁለተኛው የቴክኒክ አገልግሎት የሚሰጡ ናቸው። ምክር አገልግሎት ለመስጠት የሚመጡ አሉ። የቴክኖሎጂ አገልግሎት፣ ለምሳሌ ለባንኮች የቴክኖሎጂ አገልግሎት ለመስጠት ሲስተማቸውን ለመዘርጋት እንዲህ አይነት ትልልቅ ገንዘብ የሚጠይቁ ስራዎችን ነገር ግን ከዘጠና ቀን በታች ጨርሰዋቸው ሊሄዱ ይችላሉ። ትልቅ ብር አትርፈው ይሄዳሉ። እንደዚህ አይነት ኩባንያዎች በሚሆኑበት ጊዜም እንዲሁ ይሄ የምክር አገልግሎት ወይም የቴክኒክ አገልግሎት ከ91 ቀን በላይ የሚፈጅ ከሆነ ኢትዮጵያ ውስጥ በቋሚነት የሚሰራ ድርጅት እንዳላቸው ተቆጥሮ፣ ስለዚህ እዚህ ለተጨማሪ እሴት ታክስም ለገቢ ግብርም ቴንም ማውጣት አለባቸው። የግብር ከፋይ መለያ ቁጥር ማውጣት አለባቸው። ስለዚህ ሌላው ግብር ከፋይ ያለበት ግዴታ አለባቸው ማለት ነው።